የሄዱ ስራ ቦታ አይደለም። ለምሳሌ ግን በመኪና ውስጥ ችግር በአሁን ሻንጣ አይነሽ መጠው ውስጥ የሆነ ለብቻ የላቸው ከዛ በኋላ ትንሽ እንዲ ከዛ በኋላ ራሴን አላቅም ነበር። በዴት ሚዘ እንደምን ያወቁት፣ አርብ ለታም ያን ሻንጣ አሙስ ለታ ያን ሻንጣ ያለ ብርም ስሰጣቸው እሽ እንለቅሻለ ምናም ብለውኝ ቦታው ምንገርምሽ ነገር እዛው እዛው ነው። ብዙም አራቅ ነው ሲጀመር፣ እኔ ጃዛ ቤቴ እጅድ አካባቢ ያሉት ካወቁት፣ ሀየር ሰፋ ነው ልጫዛ ቤት እና ስራው ራሱ ሀየር ዛህራ የሚባል ነው። ብለውም ቅርብ ስለሆነ ነው በጣም የደፈርኩት። የሌላ አስራ እና ብዙም ሩቅ ቦታ ምናምን አይደለም፣ እዛው ቅርብ ነው። በኋላም ደግሞ አርብለታ አበያይም ለብሻል ብሰው ምናምን ሰወጣ በጭሮሽ ራሴን ምንም ምንም ምንም አላቅም። ግን የሆነ ብቻ ጅዳ አካባቢ ያሉት ያውቁታል፣ ሀየር ሰብ አካባቢ አረብ ሀገር ላይ ሆናችሁ የትኛውም አይነት አረብ ሀገር ሆኖ እባካችሁ ይህንን ነገር ከማድረግ ተቆጠቡ ማለት ነው። በተለይ ደግሞ ጅዳ አካባቢ ያላችሁ፣ ሪያድም እንደዛው ተጠንቀቁ፣ ማለት ነው። እቺ ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስ ማለት ነው። እኛ በራሳችን እጅ ስራ ስላጣን ብቻ ተነስተን በምንሄድባቸው ሰዎች ሕይወታችንን ልናጣ እንችላለን። እንዲሁም ደግሞ ገንዘባችንን ልናጣ እንችላለን። ማለት እች ልጅ ይሄ ሁሉ የደረሰባት በሁለት ወንዶች ተደፍራ፣ ብሯን ተቀምታ፣ ወርቋን ተቀምታ እንዳለ ባዶ ሆና አሁን ያለችበት ሁኔታ በጣም ነው የሚያሳዝ ነው። እቅርት አድርጉልኝ። ሰላምታውን ረሳሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ሰላም ሰላምናችሁን ይገሉ ሰላም ነው አላ ስብን ተዓላ በያላችሁ ሁለት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ የተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እባካችሁ እህቶቼ ይህን ቪዲዮ ላይክ ሼር አድርጋችሁ ለሁሉም እህቶች እንዲሰሙ አዳርሱላቸው ማለት ነው። ግዴታ እኛ ላይ መድረስ የለበትም። ከሰዎች መማር አለብን። ማለት እኛ ብልጥ ከሆንን ከሰው እንማራለን፣ ግን ሞኝ ከሆንን ደግሞ በራሳችን ደርሶ እንማራለን ማለት ነው። እባካችሁ ሰው ሀገር ላይ እኛ ሰርተን ለመለውጥ ነው የመጣ ነው ግን ህይወታችንን አደጋ በሚጥል ነገር ተነስተን መሄድ አለብን ብዬ አላስብም። በአሁኑ ሰዓት ላይ የራሳችን ዜጋ ነው ይሄን ሁሉ ችግር እያደረሰብን ያለው። የራሳችን ሰው ነው ባዳ አይደለም። የሌላ ሀገር ዜጋ አደለም መቶ እኛ እየበደለን ያለው። ገብቷቸዋል። ይሄ ደግ ነገር ደግሞ እንዳይደርስብን ማድረግ ያለብን እኛ መጠንቀቅና ከእንደዚህ አይነት ነገሮች መራቅ ነው ያለብኝ። እኛ እኔ ስራ የለኝም ብዬ ስራ ስላጣው ብቻ ሄጄ እሳት ላይ አልወጥቅም። ገብቷቸዋል? አይናችሁ እያየ እሳት ላይ መግባት ማለት ነው። አይናችሁ እያየ ህይወታችሁን ማበላሸት ማለት ነው። ገብቷቸዋል? እህቶቼ እባካችሁ፣ ተጠንቀቁ ማለት ነው። በአሁኑ ሰዓት ላይ ደግሞ በተለይ ሳውዲ አረቢያ ላይ ያሉ የእኛ ሀበሾች ራስ ራስ በራሳችን እየተበዳደለን ችግር ላይ ደግሞ ለሱርጣ ራሱ አሳልፎ የሚሰጡን የራሳችን ዜጎች ናቸው ማለት ነው። ይህ ሁሉ እየደረሰ ነው ያለው በራሳችን ዜጋ ነው ማለት ነው። አረብ አይደለም እየበደለን ያለው። እንደውም አረብ እንደዚህ ጨካኝ ነው ብዬ አላስብም። እኔ እስካሁን አልሐምዱሊላህ ረብ ልዓለምን አረቦች፣ አዎ ብራችን ሊከለከሉ ይችላሉ፣ ግን ህይወታችን እስከ ማሳለፍ እስከ መደፈር ድረስ ግን ይደርሳሉ ብዬ አላስብም። ይደፍሩም ሊኖሩ ይችላሉ፣ ግን እንደዛ አይነት እኔ ምን ብዬ መናገር እንዳለብኝ አላውቅም። እኔ የነዛ ሰዎች ይህንን ነገር ያደረሱባት ሰዎች ትንትን ብሔራቸውን አልናገርም፣ ግን ባካችሁ ተጠንቀቁ ነው እዚጋ ገብታችኋል እች ልጅ እንደ ማንኛውም ሰው ለሶስት ወር ሙሉ ስራ ሳታገኝ ቤት ውስጥ ተቀመጠ። በጣም ጠፍሽዋት። በቃ ይሁቴን ከማጥፋት በማንኛውም ስራ ተነስቼ መሄድ አለብኝ ብላ አስቡት፣ በራሷ ስትደውላ ለዛውም እኮ በደላላ አይደለም እኮ የሄደችው። አስቡት እንግዲህ በቴሌግራም ስራ ማፈላለጊያ ተብሎ በተዘጋጀ አራት ሺህ የተቀመጠበት የቴሌግራም ስራ የሚያፈላልጉበት ግሩፕ አለ ማለት ነው። እዛ ላይ ነው ይህንንም ስራ ያገኘችው። ሰው ደውላ ወይም ደግሞ ትክክለኛ ደላላ አይደለም ደውላ ያናገረችው ማለት ነው። እህቶቼ አስቡት እንግዲህ እቺ ልጅ እንደ ማንኛውም ሰው የምትኖረው ጅዳ ነው፣ ሀየ ሰፋ የሚባል አካባቢ እና ጉሩፑ ላይ ስራ እንዳለ አንዷ ገብታ ስራ መጥቷል እና የምትፈልጉ ሰዎች አናግሩኝ፣ ብላ ትናገራለች ግሩፑ ላይ ቴሌግራም ሩ ላይ ማለት ነው። ከዛ ደግሞ በጣም ስለ ቸገራት፣ በእጇ ምንም ነገር የለም፣ ሶስት ወር ሙሉ ተቀምጣለች። ኢቤት ስለ ጠፈሻት፣ ቶሎ ብላ ገብታ ሌላ ሰው ሳይቀድማት፣ ቶሎ ብላ ገብታ እኔ ፈልጋለሁ፣ ባክሽ፣ እኔን አስቀድሚ፣ ማንንም እንዳትቀበኝ፣ እኔ መሄድ ፈልጋለሁ፣ ከተቀመጥኩ ይህን ያክል ጊዜ ሆኖኛል እና ግዴታ ስራ መግባት አለብኝ፣ የባክሽ ብላ ትላታለች ማለት ነው። እ አስቡት የጥቃታቸው ጥቃትና እሷም ደግሞ የሞኝነቷ ሞኝነት በቴሌግራም በማታውቀው ሰው የመጣላትን ስራ በራሳቸው ሰው ወቅ እንዲወስዷት ነው የሆነችው። አስቡት። እናንተም አለ አንድ ነገር ልንገራቸው፣ በደላላ እንኳን ስራ ቢሆን የራሳችሁ ሰው ወቅ ነው ስራ አለበት። ከደረሳችሁ በኋላ ደግሞ ቶሎ ብላችሁ ያንን ሎኬሽን ቦታ መያዝ አለባችሁ፣ የቤቱን ቁጥር መያዝ አለባችሁ። እህቶቼ እባካችሁ ማለት ነው እና። እና የራሴ ሰዋቅ ነው የሚወስድሽ፣ ሌላ ሰዋቅ አይወስድሽም። ስራውን ከፈለግሽ ይኸው ሰዋቅ ተዘጋጅቷል ተዘጋጅ ስራውን ትገቢያለሽ እላታለች። እስም ደግሞ በጣም ደስ ብሏት በቃ ስራ አገኘሁ ብላ አስቡት ማለት ነው ለሶስት ወር ለአራት ወር ሙሎ ስራ ታችሁ ኖራችሁ በአጋጣሚ ስራ መጣ ስትባሉ በጣም ነው ደስ የሚላችሁ ማለት ነው። እና እቺ ልጅ በደስታ ቶሎ ብላ ሻንጣዋን ይዛ ያዘች ወርቋን ይዛ አስቡት እንግዲህ የጆሮ የአንገት እንዲሁም ደግሞ የእጅ ቀለበት ያለ ወርቋን ይዛ ሰባት ሺ ሪያል አስቡት እንግዲህ። ባካቸው ልጆች ስራ ስትሄዱ ብራችሁን አትያዙ፣ ወርቅ አትያዙ። ብራችሁን በታማኝ ሰው አስቀምጡ ወይም ደግሞ ሀገር ደውል ልካችሁ በቤተሰቦቻችሁ ባዳ ከሚበላችሁ ቤተሰብ ይብላችሁ አባይቢ ማለት ነው። የሆነ ችግር አጋጥሟችሁ እንኳን ወደ ሀገር ብትገቡች፣ ቤተሰብ ነው የሚያነሳችሁ። አዎ ቤተሰብ ሊጊዳችሁ ይችላል፣ ግን ቢካዳችሁ የፈለገ ቢሆን ማ ነው? ለምን ለዚህ ደረጃ ላይ ለፍቶ ለዚህ ደረጃ ያደረሰች እናት አባት አለ። ገብቷችኋል? እሱ ቢበላችሁ ይሻላል ባዳ የእናንተን ደም ከሚበላ ብራችሁን ከምደም አፍስሳችሁ ያገኛችሁትን ብር ባዳ ከሚበላባችሁ እናት አባቴ ይብሉት። ለምን እኔ ራሴ ቅጥቅጥ አድርጎ አይበሉኝም? ለምን እነዚህ ደረጃ ያደረሱኝ እነሱ ስለሆነ ማለት ነው። እና ብሯን ሰባት ሺ ሪያሉዋን ይዛ ወርቋን ይዛ ሻንጣዋን ይዛ ተነስታ በማታቀው ሰው ስራ መጥቶላት በማታቃቸው ሰዎች ተነስታ መኪና ላይ ገብታ ትሄዳለች ማለት ነው። ከዛ መኪና ላይ ገብታ እየሄደች መንገድ ላይ ምን እንደሆነች አታውቅም። ምን እንዳጋጠማት አታውቅም። ራሷን እንድትሴት አድርጓታል። ራሷን ከሳተች በኋላ ደግሞ ወስተው ክፍል ላይ አስገብተው ደፍረዋት ለሁለት፣ ማስክ ለብሷል፣ ፊታቸው አይታይም ተዘጋጅተውበት ነው ይሄንን ነገር ያደረጉትና፣ ከዛ በኋላ ራሷን አታውቅም ተደፍራለች። ከዛ ስትነሳ ራሷን በቃ እንትን ገላውን መቆጣጠር አትችልም፣ መነሳት አትችልም። ለምን ራሷን እንድትስት እና አቅም እንድታጣ አድርገዋታል ማለት ነው። እና ስትነሳ የት ነው የምትላቸው፣ ሰዓት እኛ ጋር ነሽ ስለዚህ ያለሽን ነገር አውጪ፣ አለበለዚያ አግተን ዝም ብሎ እናስቀራሽ ህይወቶች ላይ እንጫወትብሻለን ይሏታል። እሷን ፈርታ ያላትን ወርቋን ሻንጣ ከፍታ ሰጣ። ብሯን ደም ብሯንም ይሁን ሻንጣዋንም የት ነው ያስቀመጠችው? ከልብስ ውስጥ አሳስረ ነበረ እንዳይታወቅ፣ ልብስ ውስጥ ነበረ ያስቀመጠችው ሻንጣ ውስጥ። ከዛ እሱንም ከፍታ ሰጠ። ብቻ ሊቀቁኝ፣ እኔ በሰላም በህይወት እያለው ሊቀቁኝ እንጂ ብሬን ውሰዱ፣ ይሄ ወርቆን ውሰዱ ወሰዱ። ከዛ ብሯን ሰባት ሺር ያለውን ወስተው ወርቋን ወስተው እንደገና ስልኳን እንዳትደውል ማንም ጋ ለማንም እንዳትናገር፣ ስልኳን ወስደው በስንት ቀን በአምስት ቀን እንደዛው ሳምንቱ ይመስለኛል። ከዛ በኋላ የፈለጉ አክል ካቆዩት በኋላ አምጥተው ሰፈሯ አካባቢ ሙሉ በሙሉ ሰፈሯ አይደለም በሚታቀው ሱቅ አካባቢ አውርደው ጥለዋት፣ ከነሻንጣዋ ስልኳን ቀምጠው ጥሏት ሄዱ ማለት ነው። አስቡት እንግዲህ ከዛ በኋላ ጓደኛው ጋ ደውላ የሰዋቁጥር ስኝ ሰፈርሚወስተኝ ሰዋቅ ቁር ትላታለች። ያደረሰባትን ነገር አልተናገረችም። ለምን ከመድሜት ቃልቼ ወጥቻለው እና የምዋር ፈልጋለው ብዬ ተናገርኳት። ከዛ እሷም የምዋር ቁጥር ሰጠችኝ። ቦታው ላይ ባሉ ሰዎች ቁጥር አዳውዬ አናገርኩኝ። ከዛ በኋላ ቤት አምጥቶኛል። ቤትም ስመጣ ለማልናገር ያለ ብዬ ልናገር አሁን ደግሞ ማላ ጠፍቶብኛል። እርዱን እያለችውን የመጠችው ማለት ነው እና እህቶቼ ባካችሁ፣ በማታውቁት ስራ የፈለገ ያክል ስራ ብታጡ የፈለገ ያክል ስራ ባይኖር ለእናንተ ያለው ርዝቅ የትም አይሄድም ማለት ነው። ጠጥ ብላችሁ ሰበብ አድርሱ። በምታቁት በጀማአ ቢሆን እንጂ በደላላ ስራ አትሂዱ። በደላላ ስራም ደግሞ ስትሄዱ በሚታውቁ ሰዋቅ የራሳችሁ ሰዋቁ ሊያደርሳችሁ ይገባል ማለት ነው። ካደረሳችሁ በኋላ ደግሞ ቶሎ ብላችሁ የቦታውን አሎኬሽን ለቤተሰብ ለሚታውቁ ሰው ላክ አድርጉ። የቤቱን ቁጥር ለቤተሰብ ላኩ። ከዛ በኋላ የሆነ ችግር እንኳን ቢያጋጥማችሁ ቦታው ስለሚታወቅ ሄዶ ሰው ሊደርስላችሁ ይችላል። ፖሊስ ይዞ ሊመጣ ይችላል ማለት ነው። የወሰዳችሁ ሰው አቅራሱ ማለት ነው። እና እህቶቼ ባካችሁ ተጠንቀቁ። ሰው በጣም ከፍቷል። በአሁኑ ሰዓት ላይ ሰው በጣም በጣም በጣም ከሚባለው በላይ ሰው ከፍቷል። እቺ ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስባችሁ እህቶቼ ተጠንቀቁ። ስራ አጥቻለሁ ብላችሁ በማንም እሳት ላይ ሄዳችሁ እንዳትገቡ ማለት ነው እና አቃለው በጣም ከባድ ነው። ስራ ስታጡ እዚህ ሀገር ላይ ካልሰራችሁ ማንም አይፈልጋችሁም። የራስ የምትሉት ራሱ ጀርባውን ያዞርባችኋል። መጀመሪያ የሚዝቅላችሁ የሚፈልጋችሁ ሁሉ ጥሏችሁ ይጠፋል። ስራ ሳይኖራችሁ ብር በእጃችሁ ከሌለ ግን ለዛ ብላችሁ ደግሞ ህይወታችሁን አደጋ ላይ አትጣሉ። ራሳችሁን ጠብቁ። የዛሬ ቪዲዮ ይህንን መስራት ስለተከታተላችሁን ያመሰግናለሁ። አሰላሙ አሌይኩም ወረመቱላሂ